ዳንኤል የለፋበት ዋጋ አገኘ። ከሚወዳት ፍቅረኛው ከኤዱ ጋር ተገናኘ፣ ተታረቀ። ትሁትና ካሌብ ፍቅረኛሞች ሆኑ። የልቤ ቁልፍ እንቺ በማለት ስጦታ በማለት ስጦታ ሰጣት። ትሁቴም ይሄን ያየችው እሷም ፉንቃዬ ገባላት። በደስታ እልል ብላ ተቀበለችው። እየሰጣትንም ሰዓት ስጦታ ይዛ እየሮጠች ወደ ኪችን ሄደች። ሰዓቱንም ይዛ አስር ጊዜ እያየችው በደስታ ነበረ። ቲናን ሊገላት ሲል ካሊብ በመሮጥና በመምጣት አባዬ ከሞት አዳናት። እንደዛ ያደረገችውን ጥላትን በመበቀል ሳይሆን በማስተማር ነው ብሎ ልጅ እንዳትተኩስ እንዳትገላት በማለት እጅ ከፍንጅ ያዘው። ካሊብም የአባቱን ትእዛዝ በመስማቱ ሽጉጡን ሊያወርደው ችሏል። እሷ ግን ይሄን ባየች ጊዜ መንፈስ ነው ወይ ሰይጣን ነው እያለች እያንቀጠቀጣት እያንዘረዘራት ነበረ። ይሄንን ያየችው ቴና እንግዲህ አባዬ ሞቷል ብላ ምንም ያልጠበቀችው ከኋላ መንፈሱ ነው ሲመጣባት፣ መንፈስ እየመሰለኝ ነው አባዬ ያለች ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል አርባ አራት ተለቀቀ። እንግዲህ ወደ አርባ ሶስት ስንመለስ ማን ነው ካሊድ ከቲና ላይ ተናዶ እሱን እገላለሁ ብላ ካሌ ብዬ እያለች ልታቅፈው ስትመጣ እሱም በስልክ የሰማውን ወሬ ማመን አቅቶታል። ከዳኒ ላይ ደውላ ያለችውን እሱን መሸኘትና መገላገል እፈልጋለሁ፣ ምክንያቱም ንብረቱም ሆነ ሁሉም በራሴ ስም ይሆናል እያለች ባለፋችው ባልደከመችበት የባባ ንብረት ለመውረስ የምትታገለው አባዬ እንገድያለሁ። አሁን የቀረኝ ባለቤቴ ካሊብ ነውና ከእንግዲህ እሱንም መግደል አለብኝ ብላ የወሰነችው ውሳኔ፣ እየሮጠች ነበር ወደ ቤት እየመጣችው። ይህንንም ተዘጋጅቶ ሽጉጡን አውጥቶ እየጠበቃት የነበረው ካሊብ ስትመጣ ደቀነባት ግንባሯ ላይ። ዚህም ጊዜ ካሊ ብዬ ስትለው፣ ካሊ ብዬ ብሎ ግንባሯ ላይ ሲያደርግባት የዝን ላይ ነበር ያለቀው። እንግዲህ ወደ ክፍል አርባ አራት ስንመጣ እሱ እየተታገላት እጅ ወደ ላይ ብላ እባክህን ይቅር በለኝ ይቅር በለኝ እያለች ነበር። አባዬ እንግዲህ መንፈስ የሆነው እየሮጠ ከኋላው መጥቶ ካሊብ እንዳትገላት እንዳትገላት በማለት እንዳትተኩስ በማለት ሽጉጡን ሊያስጥለው ችለዋል። የዝም ጊዜ ሁላቸውም በቃ ትሁቴም ከኋላ መታ ምን እየተካሄደ ነው እያለ ነበር። ዞር በይ ዞር በይ ትሁት ምንም መሳያ ገባሽም እያላት ነበር እናደ ካሊብ በንደይት ያለው እረፍ በማለት አባይም የሰው ሰው ገለህ እሷን እንትን እንድትል አልፈልግምና በማለት የአባቱን ትዕዛዝ በመቀበል ዛሬ ሽጉጡንም አውርዷል ማለት ነው። አባቱንም ይዞ ውጭ ሲመክረውና ሲገስጸው ነበር። የሰው ሰው ገለህ አንዳንዴ የማያስፈልግን ሰው መሸኘትም ሰይጣን እያለ ነበር። እሷን እንዴት ነው እምናየው እያላት ነበረ በዚህም የተነሳ ተረጋጋ፣ ልጄ ይገባኛል፣ የኔን እንትን መስማት አለብህ እያሉት ነበረ። እንግዲህ እሺ አባዬ፣ አንተ ካልክ በማለት የባለፈው ውስጥ እሷንማ እያየን ነው፣ እናስተምርባት ብሎ ሁሉንም ነገር ወደ ውሳኔ ገብተዋል። አባ የዚህ ጊዜ እንግዲህ ህልም ነው እንትን ነው ያለችው በርግጋ። አባዬ ደግሞ አታፍረም፣ ከጉልበቱ ስር ደፈት ብላ እየቅር በለኝ አባዬ እየቅር በለኝ ስትለው ተረሽት ይላት በር ብላ ትወጣለች። ወልም ማለት ነው። እንደ በፊቱ ይቅርታ ወይም እንደዛ የሚላት መስሏት ሩጣ ትወጣለች። የዚህ ጊዜ አባዬ ደግሞ ትሁትንም ዳንኤልንም ማን ነው ልጁን ካሌብንም እየመረቀ ነበር እና ትሁቴ ደግሞ በጣም አንቺ ነሽ ከዛ ከሰማይ ስባሪ ከሚያክል ሰውዬ ያወጣሽኝ እያላት ነበር። እሷም ልጁንም የእናንተ ጾለት ሁሉም ነው የረዳኝ እያለ ደግሞ ይህንን የመጀመሪያውን ሚና የተጫወተው ዳንኤል ነው፣ ከዛ ከሰው ገብቶ እንደዚህ የወጣው እያለ ታሪክ የሰራው ዳንኤል ነው፣ የመጀመሪያውን ሪከርድ የሰበረው እያሉ ሽማግሌውም ሲሉ ነበር። እንግዲህ ህልም ነው ውነት ነው መንፈስ ነው፣ መንፈስ እየመሰለኝ ነው ያለችው ሙቷል ብላ ተስፋ የቆረጠችው የውሸት ሰርቲፊኬት የውሸት እንትና አሰርታ እያስመሰለኝ ስታለቅስ እየነበረችው ቲና አሁን ላይ ግን ያየችውን ማመን አቃታት። ምንድን ነው ዛሬ ይሄ ምንድን ነው እያለች በጭንቀት ውስጥ ትገኛለች። የዚህ ጊዜ ዳንኤል ጋ ከዳኒ ጋር በመደወል ዳኒ ባክል ላገኝ ይፈልጋለሁ ይላታል። ምንድን ነው በሚል ጊዜ እሱም ያው ስለሚያቅ ሚስጥሩን አዲስ አልሆነበትም። ሞቷል የተባለው አባዬ መንፈሱን መጣ ጠገቤ ቆመ ሊገለኝም ሲል ትልቅ ችግር ከፈጥሯል። በሽጉጥ ደቅኖብኝ እንዳትገል ብሎ አባዬ ገላገለኝ ይላታል። ትለዋለች እሱም ግን አየሽ እሱ ልትገሌው ያን ሁሉ የገደልሽው ሰው እሱ ግን በህይወት አተረፈሽ አይገርምም? እያላት ነበር። አንተ ግን ይሄን ልትለኝ ነው? በዚህ በጭንቀት ውስጥ ሆኜ እንደዚህ የምትለው ተቀያየርክብኝ? እያላት እያለች ነበር እሱም ግን ምን እንድልሽ ነው የምትፈልጊው ከሰው ቤት ወጥቼ እኮ በረንዳ ቁጭ ብዬ የጠበቅኩሽ እንዳገኝ ስላልሽ ነው ብሎ ውሃ ምሰጣት ግን እሷ በንዴት ውስጥ ትገኛለች እኔ አሁን ከጓደኞቼ ሄድ ጓደኛዬ ቤት ነው እና ያለሁት እዛ ሊሄድ ነው ይላታል እንዴ አብሬህ ነው እንጂ የምሄደው ለምን ጥለኸኝ ትሄዳለህ ስትለው እሱም እየጠጡበትን ከፍሎላ ትትቷ ትሄዳል ለምን ሲባል አንቺ ዶርሚያጂ እንዴት ነው ዶርም ብቻዬን ሩም የሚይዘው ትለዋለች። እሱም እንግዲህ እሱ የራስሽ ጉዳይ ነው አይመለከተኝም በማለት ትቷት ይሄዳል። እንዴት ተቀየረብኝ እያለች በንዴት ውስጥ ትገኛለች። እሷንም እዛው ጎልቷት ሄዷል። እንግዲህ ይህን የሰማችው ቤት ተመለሰ ስትባል የእሱም ፍቅረኛ ኤዱ እየሮጠች ቤት ትመጣለች። ቡና ፍልታት ሆቴም ሁላቸውንም ይህን ሁሉ ስላደረጋችሁ የእናንተ ጽሁለት ስረረዳኝም አመሰግናለሁኝ በመጀመሪያም ሁላችሁንም ለእኔ ለተጨነቃችሁ ልጆቼ እያለ አባትዬው እየመረቀ ነበር፣ ሽማግሌው ማለት ነው። ይሄንን እያሉ ሁሉም በደስታ ሆነ። ይሄንን ፍቅር የበዛበትን ወደ ሳቃችሁና ደስታችሁ ስለተመለሳችሁ እኔም ደስ ብሎኛል፣ እያለች ኤዱም ሀሳቧን ትሰጣለች ማለት ነው። አባዬም ይህንን ድርጊት ያደረጉት እነሱ ናቸው በማለት ሁሉንም ነገር እየዘረዘረ አንድ በአንድ ያስረዳ ነበር። የዝም ጊዜ እንግዲህ ኤዱም ይሄ ማን ነው ሁላቸውንም በማለት እቅፍ እያለ አባዬም ይስማቸዋል። ተነስታ ትሁቴንም ለትሁት ምን ይገባታል? ትሁት እኮ በጣም ትሁት ናት፣ ስነ ምግባሯ እሷ ስላለች ነው፣ እኔ ራሱ ሳልሳሳት እዚህ የደረስኩት ምክሯንና ዝክሯን እየሰማሁ እየሷን እንጂ እኔማ በጣም የምናደድና ተናዳጅ ልጅ ነኝ ስለዚህ ሁሉንም ላጋይ እያልኩኝ የምታገል ነኝ ነገር ግን ትሁቴ ከጎኔ ስላለች ሁሌም እወዳታለሁ አፈቅራታለሁ አለ ትሁቴ የሚሰጥ ስጦታ አዘጋጅቼልሻለሁ ለቀጣይ ቀለበቱ አሁን ግን የማይለይ ሽየች ሰዓት ነው ተነሽና ስጦታዬን ተቀበይ ይላታል የዚህን ጊዜ ፈገግ ደስ ያላት ስጦታውን ለመቀበል ትሁትም በደስታ ተነሳና ዳኒ ማን ነው ካሌብን? ቅፍታ አድርገዋለች። ያንን የሰጣትን ሰዓት ተቀብላ እየሮጠች ትሄዳለች። እሷም እንግዲህ ያንን ሲሰጣት የካሌብን ፉንቃ አለባት ማለት ነው። ትሁቴ እንግዲህ ቢሆንም ይገባታል። ለትሁት ትሁት እንኳን ለእሷ ነው። ድሮም እንግዲህ ኮሜንተርታሮችና ተከታታዮችም ትሁቴም ካሌብ ማግባት አለበት እያልን ነበረ ሀሳባችን፣ መልሳችን ተመልሷል ማለት ነው። ዳኒም ደግሞ የተጫወተው ክለብ አሸናፊ ሆኖ ቲና ከኤዱ ጋራ ለመታረቅ ችሏል ማለት ነው። እንግዲህ ይሄንን ይዛ እየሮጠች ሰዓቷን እየነካካች ነበረ። ኪቼን ሂዳ፣ እኔ ቆይች ምሳ ላቅርብ ማለት። ይሄ ፓርት ግን በጣም ነበር ያሳቀኝና ለግዛት መሰረት እኛ ቤተሰብ አይደለን፣ እንዴት ታመጣለች እያሉ ነበር። እሷ ግን እየሰጣትን እሱ ጦታ ተሰጥቷትም እየሱ ልብ እያሰበች ነበርና፣ እንዴ ኤዱ መታ፣ ለምን አተናግሪውም ታዲያ? ታፈቅሪዋለሽ እያለኝ ነው። እንዴ እኛ ሴቶች እኮ መደባበቅ እንዴት ነው ደግሞ? ታፈቅሪዋለሽ ይለይብሻል፣ ይብሻል። ፍቅር እኮ ሀያል ነው፣ ጸጋ ነው እያለች ነበር። እንዴ ወንድሜ እኮ ነው፣ ምን እያልሽ ነው? ተይ እንጂ ፊትሽ ላይ ይነበባል፣ ይታወቃል እያለቻት ነበረ ኤዱ ማለት ነው።

አሁን ምሳውን እናቅርብ፣ በቃ ወሬሽን ቀይሪ፣ እና ያለ እንዲህ ግን አንቺ ሀገር ቤት ጓደኛ የለሽም ፍቅረኛ እያለቻት ጥያቄ እየጠየቀች በርግጥ ነበረ ነበረኝ፣ ነገር ግን አብረን አሳልፈን አናቅም ባንድ እያለቻት በቃ እንግዳማ እንደዛ ከሆነ የመጀመሪያሽ ካሌብ ስለሆነ ካሌብ ነው እያለች ፍቅርሽ ለምን አገልጭለትም እያለቻት ነበረ ማለት ነው እንግዲህ ሁለቱም ይሄን እየተባባሉ ምሳውን በቃ እባክሽ እናቅርብ በማለት እያፈረች ነበረ ተውቴ ማለት ነው። የያዘችውን ሰዓት ይዛ እንግዲህ እያለች ትሄዳለች። እንግዲህ ወደ ቲና ጋር ስንመጣ ቲና እንግዲህ በብደት ትገኛለች። ሁሉም በደስታ ናቸው እና ማን ነው ዳንኤል ይመጣል። ዳንኤልም ወደ አባዬ ጋር ሲመጣ ድፍት ብሎ አባዬ ይቅር በለኝ እያለ አይ አሁንም አኮ አንተ ለዝህ ነብሴን እያተረፍከኝ አንተ ነህ የመጀመሪያው፣ እያል ነበረ እንግዲህ አባይ፣ ሁሉንም ነገር እንትን ለእስከ ዛሬ ለበደልኩትም ይቅር በለኝ በማለት ድፍት ብሎ ይቅርታውን እንትን ይላል። ግን አንድ ነገር አደርግልኝ፣ አንተ ያልከው ነገር ሁሉ የማይሆን የለም፣ እባክህን አባይ ይለዋል። ምንድን ነው ዳንኤል? እባክህን ኤዱን አስታርቀኝ፣ አንተ ካልካት ደግሞ እርግጠኛ ነኝ አንተን ቃል ትሰማለች ይለዋል። አንተስ ምን ያክል ታርመሃል ሲለው፣ እኔ በጣም ካሁን በኋላ እስካሁኑም ለበደልኩትና ላጠፋሁት ጎዳና እየት መገረኝ መንገድ ሁሉ ጥፋቴ አምሮዬ እንትን እያለኝ ነው እያለ ነበረ ዳንኤል። አባዬም እንግዲህ እሺ በቃ አንተም እንግዲህ የእሷ ፍቃድ ሲገኝ ነው አንተ ካልካት ምንም እምቢ አትልም በማለት ዳንኤልም ይሄንን እሺ ብሎት አባዬ ሲለው እሺ አመሰግናለሁ አባዬ፣ አጥፍቻለሁ ደግሞ አሁን ወደ ደስታ ወደ አምሮ ይሄ ሁሉንም ይቅርታችሁን ስላረጋችሁልኝ አመሰግናለሁ እያለ ነበር። በእርግጥ እዚህ ቦታ ላይ ማየት ያለብን ያው እንደዚህ ማድረጉ ነው እንጂ ለኤዱ ነው ይህች ይሄንን አግብቼ ማን ነው ንብረትዬ ይሄን ብር አግኝቼ እሷን ያፈቀረ መስሎ ግዴታ ከእሷ ጋር እንትን ብሎ ንብረት ይዞ ሊወጣ ነበር። ከዛም ከኤዱ ጋር ህይወት ሊመሰርት ነበር። ኤዱን ይወዳታል። እንግዲህ ከገና ከሱ ከዳንኤል ጋር ከካሊብ ጋር ሰላም ተባባ ላይ ብሎ በባለፈው ፓርት ሲደባደቡም ነበረ ወንድ ይቆረጠ ብሎ በእሷ የሚመጣብኝ ቤቱንም አጋየዋለሁ እያለው ጀግና ነው። ለሚስቱና ለሀገሩ የማይሞት ወንድ አይወለድ የሚባለው እንደዛ ነው፣ ጀግና ነው። እና አሁን ላይ እንግዲህ አባዬም እየሱን ትዕዛዝ እሺ በማለት ኤዱንም ወደ ቤት በማምጣት ሁሉንም ነገር ይጠይቃታል። ኤዱም እኔም አባዬ፣ እሺ ካልክ ግን እንደው ልቤ ተሰብሯል፣ ግን እያለኝ፣ አዎ አጥፍቷል፣ ግን አሁን ደግሞ ተጸጽቷል እያላት ነበርና አባዬም በቃ እሺ በማለት ያባየን ሀሳብ ተቀብላለች። ይህንን ተቀብላም እሺ በማለት ሀሳቡን የተቀበለችው ኤዱ ይሄንን ብላ እሱም አንድ ሁለት ጥያቄ አቀርባለሁ። አንደኛ፣ እዚህ ጋ የተመቸኝ ምርጥ ትምህርት መመርመር አለበት። ጤንነቱን እስካሁን ሲወሰልት ስለነበረ ኖርማል መሆኑን ማረጋገጥ አለብኝ ትላለች ኤዱ። እሱም አባዬ ውይ ጭንቅላትሽ፣ አስተሳሰብሽ፣ ማይንድሽ በጣም ስማርት ነው ይላታል። እሺ በማለት እንግዲህ እሷም እሱም ይሄንን የእሱን የአባዬን ሀሳብ ትቀበላለች። አንድ ደግሞ ሁሉንም ካሁን በኋላ ጥፋ ቢገኝ ይሄን ባደርግ ሁሉንም ለአሁን በማስመሰል ይቀርበዋለሁ፣ ነገር ግን ከተስተካከለ ያውኔም እኮ ወደዋለሁኝ እያለች ፍቅራቸውን ቀጽለዋል። ይሄንን በማለት እንግዲህ ሁላቸውም ኤዱም ማን ነው ሁለታቸውንም አቁሞ አባዬ ሲያስታርቃቸው ተቃቅፈው ሁለቱንም ሲመርቃቸው ነበረ። ይሄንን እንግዲህ ማነች ቲና፣ ወይኔ ቲና ለነሱ ምግብ እየሰራች ነው። ወይኔ ከድንገት ቲና ትመጣና እንግዲህ እነሱን ካስታረቀ በኋላ ይለያሉ ፍቅራቸው ተመልሶ እንደዚህ ስላየውሽ እንደዚህ ስለሆንሽ እያለ እየተገላለጹ ነበረ። ይሄንን ያየው እንግዲህ እሱም ይሄንን ይሄንን ተባብለው ሲለያዩ አባዬ ከድንገት ቴና ትመጣና ቴና እንግዲህ መጣሽ፣ ውጪ ሲላት ማን ነው ካሊብ አልወጣም የሰማንያም ሚስት መሆንን አትርሳ፣ አልወጣም ትላለች። አይኗን አፍጣ አይኗን በጫው የታጠበች ቲና ማለት ነው። ይሄንን እያላት በቃ አሁን ምግብ የሆነ እንደውም ተዋት፣ ቤት የጽጌር ነው ይላል። አባዬ አዛኙ ማለት ነው። እናም እንደዚህ ትላለ። አባዬ ይች መግደል ነው እያለ ነበር፣ እና ይናደዳል። እች አትለቀንም እያለች ነበረ ትሁቴ ማለት ነው። አይ ዛሬ እንግዳ ስለሚመጣ የሆነ ጮኛውን ይዞ ይመጣል እና ጓደኛውን ሊያስተዋውቀን ስለዚህ ምግብ መዘጋጀት አለበት። ቤት ውስጥ እያለ ነው ከውጭ እናመጣለን፣ ምክንያቱም ትሁቴ ወደ እኔ ጋራ ትወጣለች እያለ ነበረ። መጀመሪያ ግን ወደ ስከ መምጣቴ በፊት ትሁቴ ቡና እየቀዳይ እሷን አይን አይን እያየ ነበር እና እንግዲህ ቀጥል ብላለች ቲና ማለት ነው። ብጠራው ብጠራው ምንድን ፈለግሽ እያላት ነበረ። ይዝ ጊዜ በቃ እንደውም ዛሬ እንግዳ ይመጣል ትሁቴ ምግብ እንትን እንድት ቤት ሲል እንዴ ግዴታ ነው እንዴ ቤት ከውጭ እናምጣ ሲል ካሊብ እንግዲህ፣ አይ ከውጭ መምጣት የለበትም ቤት እያለ የውጭ ምግብ ለምንድን ነው ይላሉ አባዬ። ዝግ ጊዜ እንግዲህ ተነስቶ ይሄንን ባሉ ጊዜ በሩን እስኪ እንደዛ አድርጌ ሂጂና እነዛ እንትና ናት ቲና ቲና በቃ ተስራ እያሉ ነበር። ቲና ደግሞ እንዴት ትሰራለች እያለ እንዴት ነው የማልሰራው ብላ እስከ ዛሬ አልሰራ የምትለውን የሚታረቋት መስሏት እንትን ጥብላለች ሰራ ኪችን ትሄዳለች። ኪችን በመሄዷ መንገድ እየሰራች ሳለ ሰርቼ ጨረስኩኝ፣ አሁን በቃ ቡፌ ላዘጋጅ፣ ጠረጴዛውን ምኑን ላዘጋጅ ስትል እንግዶቹ ይመጣሉ ምግቡን ይህ ነው ያሰቀኝ ነገር ማለት ነው። ስትል እሺ በቃ ሂጅና፣ በሩን ተቀበያቸው ሂጅ፣ በሩን ክፈች። ጉዳይ ለም ሴላን ነበር እንግዲህ ትሆቴ ማን ነው ኤዱና ዳኒ ፍቅራቸውን እያወሩ እየተገላለጹ ነበርና ሁለቱም እንደዚህ ስለሆነ ተመልሰን ፍቅራችን በዚህ ስለሆነ እያሉ እሷ እና እሱ ፍለ ፍቅራቸው እያወሩ ህጂ በሩን ክፈችላቸው ይላታል። አባዬ በቁማ ነው እሳት የጨመራት በቁም አባዬ፣ እንዴት እንዳደረጋት፣ ፈጣሪ ቤት ትግስቶን ስጠኝ። አሁን ነው በሩን ክፍት ስታረግ እነሱ እየተሳሳሙ ፍቅራቸውን ተገላልጸው ቁማ ያየቸውን በማመን አቃታት። ወይን ጉዴ በማለት ጭንቅላቷን ይዛ ኦረ እያለች እዝ ላይ ያልቃል ማለት ነው። በጣም ነው የሚገርመው። እንግዲህ የሚዋደዱ ፍቅረኞች ተገናኝተዋል። እንግዲህ ዳንኤልም ለዝ ስላበቃ ጥሩን ጥሩ ሆነሃል ማለት ነው። እንኳን ደስ ያለ። ለነበረን ቆይታ አመሰግናለሁ። ቀጣይ የስራሽን ኤዱ ማነች? ቲና ማለት ነው። ኦኦ እያለች ዝ ላይ አብቅቷል። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል ምን ይፈጠራል የሚለውን ያዝናና ፓርት ነው። ሰላም ይሁን ማለት ነው። ባይ ባይ